አሁን ቅዱስ ስምነታቸው ምክር ላይ አንደኛ ናቸው። የእሳቸውን የቀጣይ የትምህርት እንቅስቃሴ በተመለከተ ምን ያህል ምን ያህል በጀመሩት በተቆናጠጡ ሀዲድ ላይ በጀመሩት ፍጥነት ይራመዳሉ የሚለው ደግሞ ሌላው ጥያቄ ነው። የመከርኩ ነገር ዚ ህዝባች ዱ የምትሰራው ከሆነ ዶይት ሀንድረድ ፐርሰንት ትልቁ እሱ ነው። አድም ያደረገልህ ነገር የለም፣ ጨምረልህ ነገር የለም። ጊዜ ነው የሚበላው ሰው እንጂ ከፈለክ አንድ ሰዓት ጆይ የምታደርገው አንድ ሰዓት ነው። የፈለከውን ሰዓት እንጂ ማለት ግን ወደ ቤቢ አውር እንቆጠር የምታደርገው ዜጋ መጀመሪያ ላይ የሚመጻድቅ አ ብዙ እንጠብቃለን። የሚመጻድቅ አይደለም አንድ ደፍነሃል። አስገራሚ እነሱ ስድስት አንድ ከአምስት ምናምን ምናምኑ መሻሻል አለባት ያሙሉ። ሆኖ ግን ጉልህ ለውጥ አለ። አስተማማኝ ልንለው የምንችለው ደረጃ እንደሳቸው ይህን ውጤት ለምን እንዳመጣ ታውቃለህ? ውጤቱን ላሳይኝ የመጣውን ታውቃለህ? አስራ አምስት ቀን ስልክ ተቀጥቷል። አንደኛ ኢሞሽናል ስለመሆን ይቅርታ አድርጌልኝ ብሎ መጣ። አንዳንድ ኢሞሽናል እሆናለሁ፣ ያው የእድሜ ጉዳይ ነበር። ሁለተኛ ውጤቴን ላሳይሽ እና አይደለም፣ ውጤቴን ላሳይሽና የቀጣሽኝ የስልክ ቅጣት ኤክስኩዝ አድርጌልኝ ነው። ውጤት ጥሩ ከሆነ ይቅርታ አድርጌ ነው። መቼ ነው የተቀበልከው ወረቀት?

መበለጥህን ስለማትፈልግ ነው እንጂ ውጤቱ መጥፎ ነው አይደለም። ኧረ በስመ አብ ወልድ መንፈስ ቅዱስ መዝጊያው ይሄ ሆነ። አይ በለው በለው በለው በለው በለው በለው በለው